ፈጣሪውን ይለያል። አሴት የተባለችው ልጅ ሀና እንደሆነች፣ የወይዘሮ የምሰራባት ሴትዮ፣ ይቅርታ ስሟን አልጠራሁም፣ የምሰራባት ሴትዮ ልጅ እንደሆነች ሊጋለጥ ነው። ሁላችሁም የሀኒ ወዳጆች የት አላችሁ? እንዲሁም ይህ ሰላም ሰላም እና ሀኒ በጣም ምርጥ ጓደኛሞች ናቸው። እንዲሁም እውነታው ተጋልጦ እህቷ እንደሆነች የጠፋችው ልጇ አሴ ትባላለች። ይቺ ደግሞ ሀና የምትባለው ልጅ የእሷ የምሰራባት የመዲያማ ሴትዮ ልጅ እንደሆነች እውነታው ሊጋለጥ ነው። ሁላችሁም የሀኒ ወዳጆች ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንዲሁም የሐኒ ወዳጆች የሰላም ወዳጆች ላይክ ሼር ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። እውነታው ሊጋለጥ ትንሽ ነው የቀረው ማለት ነው። ሐኒ እናቷን ልታገኝ ነው ማለት ነው። ዛሬ አባቷን ሕክምና ልትወስድ በቃ በጣም ሰሞኑን አክባሩን ስለሰማች በጣም ተረብሻ ነበር እና ማለት ነው ከዛ ልጁ ደውሎ አሲር ደውሎ አሴት ደውሎ ነይቶሎ ቶሎ በይ ማባባሽ ጉዳይ ፈልግሽ ነው ሲላት፣ በጣም እየሮጦች ሄደችና አባቷ የሆነ ነገር ሆኖ ነው ብላ ከዛ በኋላ ስትሄድ የአባቷ መታከሚያ ብር ይዞላት እንደሆነ ስታውቅ በጣም ደነገጠችና እየታንጥተው ነው ሰርቃ ሆኖ ትለዋለች። አይን ያልሰረቅኩትም የአንተ አባት አባትሽ ነው ብለሽኝ የለ የእኔ አባት የአንተ አባት ነው ብለሽኝ የለ ቶለ ውሰጅና ለህክምናው እንድረስላቸውና ሁሉንም ነገር እነግርሻለሁ ይላታል። ከዛ በኋላ እሷን በደስታ እውነትን ነው ትለዋለች። አዎ በቃ እውነት ነው ሰርቀው አይደለም ፣ አዎ ሰርቀው አይደለም አለ እና ከዛ ሰላምዬ በእሱ በሱ በኩል ያንን ብር ወስዳ ወደ የሰባ ምናምን ሺ ብር የእሱ ጓደኛ ደግሞ ሀምሳ ሺ ብር አምጥተው ለአባቷ የሚሆን ህክምና በእሷ ፎቶ ነው በእሷ ሀብልና በእሷ ፎቶ ያንን አምሳሽ ብር ያመጣው ማለት ነው ልጁ። ከዛ በኋላ ለአባትዮ መታከሚያ አሟሉት ያንን ብር ማለት ነው። እሷ ደግሞ በጣም ደስ ብሏታን እንደምትመለከቷት ሀኒ የምትባለው ልጅ አሴት እንደሆነች ሊጋለጥ ነው ማለት ነው። እሷ ግን ነቅታለች። የኔ እናት ማለት ነው አሰሪ ምናምን እያለች ራሱ ከእንቅልፍ መተኛት አልቻለች ማለት ነው። ቻናሊን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ በትህትና ጠይቃችኋለሁ። ቤተሰብ የሆናችሁ ተቀላቀሉ። አራት ሺህ አስገቡኝ። ትንሽ ነው የቀረኝ። ሁላችሁም ሰብስክራይብ አርጉ የእኔ ውዶች ቤተሰቦች ሰብስክራይብ ላይክ ለምታደርጉን ቤተሰቦች ከልብ ነው ማመሰግነው። አላህ ስብሐነ ወተዓላ ሀገራችንን ሰላም ያድርግልን። እና አሴት ደግሞ ሰላም የሰጠችውን ብር በሰላም አደረሰ ማለት ነው። እዚ ጋር ሃንዬ እባክሽን እሽበኝና አባዬን ሐኪም ቤት ይዘነው እንሄድ ሲላት እሺ ትላለች። ከዛ ይቺ ደግሞ ትናንትና የሀሴትን ፎቶ ለምን ፈልገው ነው ምናም ብላ በጣም ግራ ገባት። እና አላውቅም ምን ሊያረግልሽ ነው ስላት ከየዋት ቆይሁኝ ብላ አለችኝ አለች። እርግብ የምትባለው ልጅ ደግሞ በጣም መጥፎ ናት። ከዛ እማዬ የሆነ ነገር አለ፣ እንዴት ከዚህ ሁሉ ዓመት በኋላ የሀሴትን ፎቶ ማይፈለገች ትላታለች አላውቅም ግራ ገብቶኛል፣ ትላለች ሰላም። ከዛ በኋላ ሰላም እና እናትዬዋ መተኛ ክፍላቸው ገብተው እንደሚያወሩት ይችር ግብተ ብዬዋ ትመጣለች። ከዛም አያንቺ ጋር መተኛ ትፈልጋለሁ ከአንቺ እቅፍ መግባት ትፈልጋለሁ ምናምን ትላታለች። እዚህ ጋር ሰላም እየሮጦች መጣች እና ለአባትዋ የተገኘውን ብር አባዬ ደስ ብሎኛል፣ አባዬ ደስ ብሎኛል ትለዋለች። ምንድነው ደስ ያለሽ ሀኒዬ? ምንድነው ደስ ያለሽ ለታን አባትየው ማለት ነው። አባዬ ለአንተ መታከሚያ የሚሆን ገንዘብ አገኘው ትለዋለች። ልጄ፣ አንቺን ራስሽን አደጋ ላይ ጥለሽ አይደለም ገንዘቡን ያገኘሽው ይላት። አይደለም አባዬ፣ እኔ በቃ እውነቴን ነው የምሬን ነው። ስማኝ አባዬ እኔ ራሴን አደጋ ላይ አልጣልኩም፣ ብቻ ደስ ብሎኛን። ትለዋለች እሺ ይሁን፣ ልጅ እውነትሽን ነው ይላተን አ እውነቴን ነው አባዬ የምሬን ነው፣ እመነኝ ትለዋለች። እንግዲህ እሺ አምንሻለሁ፣ ምን ከማመን ውጭ ምንም ማድረግ አልችልም። እሷም ደግሞ ፈገግታዋና ሳቆዋስ፣ ይች ልጅ ያኔ ጠርጥራለች እሷ እናቷ እንደሆነች ማለት ነው። ይሷ ደግሞ አሴ ትባላለች ሃና አደለችም ማለት ነው። እና ሰላም እና ሃና በጣም ምርጥ ጓደኛሞች ከቤታቸው እየሰራች ግን እነሱ ምርጥ ጓደኛሞች ናቸው። አሁን ደግሞ የበለጥ እውነታው ሲጋለጥ እህትና እህት መሆናቸው ሲታወቅ በጣም ደስ ይላሉ ማለት ነው። እህትማማሾቹ በጣም ነው ደስ የሚሉት። ርግብ የምትባለዋ ልጅ እኔ በጣም ነው የምጠላት። ሁላችሁም ተጠሏታላችሁ ኮመንታተሮች፣ እንደማያችሁ ማለት ነው እና ሁላችሁም ሰብስክራይብ አድርጎ አባትዮ ጋ እዚህ ጋ እየተመካከሩ ነው። አባዬ እንዴት እኔ አታምነኝም? እንደ እኔ ልጅ መጥፎ ነገር እሰራለሁ ትለዋለች። አውቃለሁ የእኔ ልጅ፣ ራስሽን ላይ እንዲያጥል ለኔ ብለሽ ብዬ ነው ይላታን። አባትዮዋ ከዛ በኋላ እሷ አባዬ እንግዲህ ዶ አድርግልኝ፣ እኔ መሄድ አለብኝ ወደ ስራዬ። ከስራዬ ለሂድና የምሰራባቸውን ሰውዬ ሴትዮ አስፈቅጄ ከዛም በኋላ ወደ ሕክምና እንሄዳለን አሲድ መጥቶ ይወስድሃን ትለዋለች። ከዛ በኋላ ይቺ ደግሞ እርግብ የምትባለዋ እርግብ ግብ ያለ ሴትዮ ማለት ነው። ተመልከቱ ሪያክሽኗ፣ ልክ እናት የሆነች መሰል ማለት ነው። አክስቷ ጋር እየተመሳጠረች የአክስቷ ልጅ ልጅሽ ናት ብላ በቃ ልታሞላቅቅ፣ ጓደኛ ናት። የጓደኛዋ ያክስት ልጅ ናት ማለት ነው። ተመልከቱ ይቺ አሴት ይቺ እርግብ የምትባለው ልጅ ማለት ነው። የጠፋችው ልጇ አሴ ትባላለች። ስለዚህ ይቺ የጓደኛዋ የእህት ልጅና ማለት ነው። አክስቷ ናት። ተመልከቱ የሚሰሩትን ማለት ነው። እና እዚህ ጋር መጣችና እህቴ እዚሁ ሆነን በቴክስት ከምናወራ በየኮኖ ከአንቺ ጋር የምጣሁት፣ ትላታለች። አዎ፣ ምንድን የእኔማ ደስ ብሎኛል። የምር የሆነ ለእናንተ የሚሆን ስጦታ፣ ላንችና ለወንድም የሚሆን ስጦታ ግዝችላችኋለሁ፣ ትላታለች። ኧረ ትላለች። ሰላም ማለት ነው በድሩ በሌላኛው ድራማዋ ቤታ ማለት ነው ተመልክቷቸው። ከዛ እሺ፣ ማየት ጓጓው፣ ትላታለች። ደስተኛ ነሽ? ትላለች። አዎ ደስተኛ ነኝ፣ ትላለች። ከዛም በኋላ ጫማ ገዝታላት ስጦታ ትሰጣታለች። ከዛ በኋላ ያንን ጫማ ደስ ብሎኛል ትላለች። እውነት ትላታለች። አዎ ተወጀዋለሽ ብዬ አላሰብኩም። ከልጅነታችን ጀምሮ አንቺ ነበርሽ ሰፖርት የምታደርጊን በፊትም ማለት ነው። እኔ ትልቅ ነኝ እንጂ ሰፖርት ማድረግ አድርጌሽ አላቅም ከልጅነታችንም ጀምሮ አንቺን የሰፖርት የምታደርግ ትላለች። እዚህ ጋር ደግሞ ሰላም በጣም ደስ ብሏታል። አሴድም እዚሁ መጥቷል ከአባቷ ጋር ሽሮ እየሰሩ የድሮ ታሪኮችን እያወሩ እየተሳሳቁ ሽሯቸውን ይን ተከትካሉ ማለት ነው። ከዛ አባት የነገረውን ታሪክ ለልጅ ለጓደኛው ይነግራታል። ታዲያ እኔን ጾማችንን ልታሳድር ይነ ነው እያላችሁ ይና ትላለች። አዎ ይሏታን ሀና ማለት ነው። እዚህ ጋር ተመልከቱ፣ ታሪኩን እያወራቸው ብሎ አፋቸውን ከፍተው እሱን እያዳመጡ ነው፣ አሴድን ማለት ነው። ከዛ አባትዮው ደግሞ ይሆን ይሆን ይላል። ተመልከቱ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና እጠይቃችኋለሁ። ውድ የተወደዳችሁ የተከበራችሁ የሀገሬ ልጆች፣ ሰላምና ፍቅርን አንድነትን ያምጣልን። እዚህ ጋር ደግሞ ተመልክቷቸው ሹሯቸውን እያንጠቀጠቁ እንዲየ ጦማችንን ልታሳድር ነው እያላችሁ ነው እንዲህ ትላለች። እዚ ጋር ደግሞ ሰላምና እናቷ እያወሩ ነው፣ ስለ ሀና ማለት ነው። ግራ አጋብታኛለች። ምን አለችሽ ትላታለች። እንዲህ እያለችኝማ እንዴት ነው? እየእሷን የሐሴትን ፎቶ ለማየት ምን አስበሽ ነው? ምንድን ነው? እያሉ ያጣሯታል ማለት ነው። ከዛ እኔ አላቅም፣ እባክሽን፣ ሰሞኑን ሁኔታዋ ደስ አላለኝም፣ ምናምን ጥሩ አይደለችም፣ ጥሩ ላይ አይደለችም ይባባላሉ። ከዛ እነሱ እናትና ልጅ እንደሚያወሩት ይቺ እርግብ ወይም ሐሴት ነኝ የምትለው ልጅ ከእናትና ከልጅ መሀል ትመጣና ከዛ በኋላ ማዬ ይቅርታ አድርጉልኝ ሰላምዬ ይቅርታ አድርጊልኝና የሆነ ነገር ላችሁ ነበር ትላለች። ሺ ነገር እና ምንድን ነው ይሏታል። ከዚጋ ከንችጋ ከንች ከእናቴ ቅጋ ማደር ፈልጋለሁ ትላለች። ከዛም በኋላ አሴት ደግሞ እዚጋ እኔ የእሷ ልጅ ማለት ማለት ነው ምናምን እያለች ትፈክራለች። ከአባቷ ጋተኝታ እሷ ግን ለሰው አላወራም ብላ ብቻዋን የያዘችው ምስጢር ብቻ እየጠረጠረችው እውነት ሊሆን ላን ነው ማለት ነው ሀና። ከዛ አባትየው ከእንቅልፉ ይነሳና እንዲህ ልጅ ምን ሆነች ነው ምናምን ብሎ ያስደነግጣታል። አረ ምንም አባዬ፣ ብቻ የሆነ የሚያስጨንቀኝ ነገር አለ፣ አትሰብ፣ እኔ ምንም አደለም ምናምን ትለዋለች። ብቻ ይሁን ልጄ፣ እኔ አንቺ ስትጨነቅ ማየት አልፈልግም አንቺ ደስተኛ ሆነሽ ማየት ነው የምፈልገው፣ ይላታል አባትዮዋም። ከዛ አባዬ ምንም ነገር የለም ተኛ፣ አንቺ ስትለው እኔ እኮ አልተኛሁም ይላታል። እኔ እኮ አልተኛሁም አለሁ ይላታል። ከዛ አባትዮውን ትነግረዋለች። እንደምታዩቸው እየተመካከሩ እያወሩ ነው ማለት ነው። እዚህ ጋም እያወሩ ነው። ልጄ እኔ ይህን ነገር ብትነግርኝ ቀልቤ ያረፍ ነበር ግን ስላልነገርሽኝ ቀልፌ ቀልቤ አላረፈም። ይላታል እዚህ ጋር ደግሞ ከአባቷ ጋር ታወራለች። አባዬ እኔ ምንም የሚያስጨንቀኝ ነገር የለም አትሰብ እና ምንም ነገር የለም ልጄ፣ እንቅልፍ ሳተኝ ነው። ስራ የምትሄጂው ይላታል ስራ ልሄድ ስትለው እዚህ ጋ እንግዲህ አባዬ ደህና ዋለልኝ፣ ስራውን ሰርቼ ወደ ሕክምና ይዘንህን እንሄዳለን። ደግሞ እንዲያታስቸግረዋ ሲድን ትለዋለች። አላስቸግረውም ልጅ በሰላም ይመልስሽ ሂጂ፣ በሰላም ይመልስሽ ብሎ አባትዮም ይመርቃታል። ከዛ ልጄን ፈጣሪ ሆይ በሄደችበት ቦታ ባንተ ጥላና ባንተ ግዛል ስር አውላት፣ ከክፉ ነገርም ጠብቃት እያለ አባትዋ ጸሎት ያደርግላታል። እንደምትመለከቷቸው አባትዮ በጣም እየጸለዩና ራ እያደረጉላት ነው ማለት ነው። ሁላችሁም ቻናል ሰብስክራይብ፣ ላይክ፣ ሼር አድርጎ እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር ለእናንተ ይሁን፣ ሀገራችን ሰላም ይሁን። ተመልከቱ፣ እዚህ ጋር አሴት ብቻውን ቁጭ ብለዋል ማለት ነው። ከዛ ጓደኛው ይመጣለት እና አንተ ከንቱ ብሩን እየተገኘኸው ንገረኝ ይለዋል። አልነግርህም፣ ብቻ ግን የኔስ ሳባታ ደሉ ሳጠራቅም የቆይሁት ብር ነው እንዴት እንዲያገኙት አልነግረህም፣ ይለዋል ከዛ እንደሚጣሉት ላሴ ይደወለችለት ወደ እሷ ሄዴ እሱ ግን ብቻውን እዚህ ቁጭ ብሎ ጓደኛው በጣም ተጨንቋል ማለት ነው። ለጓደኛ ሲባል ብዙ ነገር ይደረጋል። ለጓደኛው ብዙ መስዋዕት ከፍሏል ማለት ነው። ተመልከቶ ከነሱ ቤት ገብቶ የእሷን ፎቶና የእሷን ሀብል አንስቶ ለዛይ ሴትዮ ሰጠያች። ሴትዮ ሀምሳ ሺህ ብር አስላከች። አሁንም ደግሞ በእሷ ቤቱን በገንዘቡን ንብረቱን በቤት ሻዞር ይህ ብላ ያችን ልጅዮ ለማዞር ይመስለኛል የሚሰሩት ማለት ነው። እዚህ ጋር የፈለገውን ነገር አገኝና ወሰደ። ፎቶና ስራው ፎቶና ፎቶ መውሰድና እሷ የእሷ ላይ መሆን ነው የፈለገችው ማለት ነው እዚህ ጋር ሰላም በጣም ትጨናነቃለች ምን ይሆን ምን ይሆን እያለች ማለት ነው እዛ በጣም እኮ አራዳነት እኮ ይመቸኛል ይለዋል የሀናን አባት እዚህ ጋ ደግሞ በጣም ሚስኪን ሴትዮ ነበረች አሁን ግን ክፉ ሊያረጓት ነው አሁን ልጇ ከመጣይላት በኋላ በጣም ደስ ይላታን። ቤት ልጇ ቤቷ ልጇ ቤቷ ውስጥ እንዳለ ካወቀሽ ማለት ነው። ልጇ ጎኗ ላይ እንዳለ ጎኗ ስር እንዳለ ማለት ነው። ተመልክቷት ስኬኒ ድምቡሽ ቡሽ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። የምርጥ ምርጥ ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። እወዳችኋለሁ፣ አከብራችኋለሁ ሰላምንና ፍቅርን አንድነትን አብዝቶ አበዛዝቶ ያምጣልን። ተመልከቷቸው፣ ሴትና የሃና አባት ዘና እያሉ ከሆስፒታልም እየሄዱ ይገኛሉ ማለት ነው። ፋዘራን እኮ አራዲያ እነወትን በጣም ነው መወድ ለወት ይለውታል። እዚ ጋ ደግሞ ርግብነኝ ተብየዋ ሴትዮ በጣም ታስመስላለች። ግን የሚገርማችሁ ነገር ምንዋም ምንዋም ደስ የምትል አይደለችም፣ ክፉና አርመን መሆኗ ነው ፊቴ ላይ የሚታየው ማለት ነው። እና አባትየው እዚህ ጋር ከቤት ገቡ፣ ከህክምና ተመለሱ፣ ቤታቸው ፎይ ብለው አረፉ ማለት ነው። በቀጣይ ቪዲዮ እስከምንገና ደህና ሰንብቱልኝ። እወዳችኋለሁ አከብራችኋለ። ውድ ዩቲብ ተከታታዮች ሰላማችሁ ብዝት በልል በያላችሁ ቦታ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እወዳችኋለሁ አከብራችኋለሁ። ሰላምን፣ ፍቅርን፣ አንድነትን ያምጣልን። ይህንን የከፋ ጊዜ ወስዶ ሰላሙን ያምጣልን ነው ምለው አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። እያቸው እዚህ ጋር ቪዲዮን አሳየቻ በኢትዮጵ ሳያን ነው ንገሪ፣ ምንድን ነው ብላ ስታፋጥጣ ሰላም በኢትዮጵያ ያለውን ቪዲዮ ቢያንስ ስለ እርግብ ያለውን መረጃ ንገሪኝ እና ነግርሻለሁ ስትላት ከዩቱብ ላይ ያለውን ቸግሯት ምናምን ተብሎ የተቀናበረውን ፎቶ ከዛ በኋላ እንዲህ እንዲህ ነው ስትባል ሃኒ በጣም አዘነች። ከዛ ወጣ ሄደች ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካትሁ።